ክብራችሁ ለዚ ዳነን ያለው ይበላ የሌለው ዛሬ ይበላው። ይሄን አስባችሁ ለኛ የሰጣችሁ እድማችሁ ይስጠ ባሉን። ይሄ ብቻ አይደለም፣ ሁልጊዜም የመጣን የሚነስተው ዩኒቨርሲቲ የተባረከ ድሃዎችን አልተወም። ቤት ሰርተው ሰጥተው ድሃውን ሰብስበው አሁን ጠርተው እኛን አብልተው ይሁን አለ ችግራችን ደራሽ የተባረኩ የተቀደሱ ከእግዚአብሔር የተሰጣቸው ጸጋ ነውና፣ አሁንም እድሜና ጤናውን ያብዛላቸው። ግንባር ነው፣ መከላከያ ነው። እኔ እና እስካሁን ድረስ እነሱ አለ የተረዳ የሁሉ ነገር ፖኖንደጓዝ ዘይት ሲጋ ሁሉ ነገር ኢንዱስትሪ የተረዳ ነገር የተጠቀምኩ ነው ያለሁት። ለምን ይሄ ሁሉ ነገር እኔ ሲጠቀም ነገር ትንሽም ሆነ አንድ ጉርሻም ሆነ አንድም ሆነ ችን አሁን የተገኘውን ነገር ማለት ነው። እግዚአብሔር ከእናንተ ጋር ይሁን እንጂ ሌላ ምንም ነገር አይደለም። አሁን የሰጣችሁ በጣም አመሰግናለሁ። እስካሁን ድረስ እንደዚህ ያለ ደርሶኝም አውቅም። ዛሬ ነው ደረሰኝ። እድሜ ይስጣችሁ። የተመሰገነ ጌታ የተመሰገነ ይሁን። እናንተም እድሜ ይስጣችሁ፣ ዘላለም ዘላለም የእኔን እድሜ ይስጣችሁ፣ እንደ እኔን ጠያቂ አድርጋችሁ ኢየሱስ ክርስቶስ እሱ ከእናንተ ጋር ይሁን። በጣም ደስ ይበላችሁ፣ ደስ ብሎኛል። አመሰግናለሁ እዚህ ጋር ይስጥልኝ። አመት ባሉን ያ አብዱ ሰላም ያለም የደስታ አመት ባል ያርግልን፣ መጨረሻውን ያብጅልን። እንደ አሪዞን ሁሉም የመንግስት ተቋማትን ጨምሮ በስድስቱም በአራቱም ወረዳዎችና በሁለቱም ከተማ አስተዳደር ያሉ አካላት በሙሉ የማህበረሰብ ጥምረት ኮሚቴ በወረዳ በዋና አስተዳዳሪ ይመራል። እንደ ዞንም በዋና አስተዳዳሪ ይመራል። ስለዚህ ልዩ ትኩረት ተሰጥቶ ለነዚህ ብቸኞች ደርሰን እኩል ማዕዱን እንድንካፈል ያስፈልጋል። ምክንያቱም የተንሳው ጌታ ለብቸኞች ወይም ደግሞ ለተቸገሩት ማካፈል ለባልቴቶች ማካፈል መንገድ ለወደቁ እነሱን ማንሳት ትልቁ ስራችን ነው። አሪዞን ጂንካ ከተማ ላይ ለተቸገሩ አረጋዊያን፣ አቅመ ደካሞች መልምሎ በማህበረሰብ ድጋፍና ክብካቤ ባለሙያዎች ተመልምሎ በቃ ወደ ቀበሌ መጥቶ ከቀበሌ ወደ ወረዳ ከተማ ከከተማ ወደ ዞን መጥቶ ለኛ ለተሰጡት 30 ለሚሆኑ አረጋዊያን ማዕድ የማጋራት ስራ ሰርተናል። ለተቸገሩት የማህበራዊና ኢኮኖሚያዊ ችግር ለተጋለጡ ወገኖች የሚደርስ መስሪያ ቤት እንደመሆኑ መጠን የደረስ ነው። በሌሎች ሴክተሮችም ላይ ይሄ ስራ ተጠናክሮ እንዲቀጥል ቀድመን ከነሱ ጋር የጋራ መግባባት ላይ ደርሰናል። በዚህ ፕሮግራም መቶ ከጂንካና ከአካባቢዋ የተወጣጡ አረጋውያን ደጋፊ የሌላቸው የማህበረሰቡ ክፍሎችን እኛም ደስ ብሎን በምናከብረው በዓል ላይ እነሱን አስበን የምንውልበትን ፕሮግራም ነው ያደረግነው።